መዝሙር አንድ መቶ አንድ አቤቱ ምሕረትንና ፍርድን እቀኝልሃለሁ እዘምራለሁ ንጹሕ መንገድን አስተውላለሁ ወደ እኔ መቼ ትመጣለህ በቤቴ መካከል በልቤ ቅንነት እሄዳለሁ በዐይኔ ፊት ክፉን ነገር አላኖርሁም ሕግ ተላላፊዎችን ጠላሁ ጠማማ ልብም አልተጠጋኝም ክፉ ከእኔ በራቀ ጊዜ አላወቅሁም ባልንጀራውን በቀስታ የሚያማን እርሱን አሳደድሁ በዓይኑ ትዕቢተኛ የሆነውና ልቡ የሚሳሳው ከእኔ ጋር አይተባበርም። ከእኔ ጋር ይኖሩ ዘንድ ዐይኖቼ በምድር ምእመናን ላይ ናቸው። በቀና መንገድ የሚሄድ እርሱ ያገለግለኛል። ትዕቢትን የሚያደርግ በቤቴ መካከል አይኖርም። ዓመፅን የሚናገር በዐይኔ ፊት አይቀናም። ዓመፃ የሚያደርጉትን ሁሉ ከእግዚአብሔር ከተማ አጠፋቸው ዘንድ የምድርን ኀጢአተኞች ሁሉ በማለዳ እገድላቸዋለሁ። መዝሙር አንድ መቶ ሁለት አቤቱ ጸሎቴን ስማኝ ጩኸቴም ወዳንተ ይድረስ በመከራዬ ቀን ፊትህን ከእኔ አትመልስ ጆሮህን ወደ እኔ አዘንብል በጠራሁ ቀን ፈጥነህ ስማኝ ዘመኔ እንደ ጢስ አልቃለችና አጥንቶቼም እንደ መቃጠያ ተቃጥለዋልና እህል መብላት ተረስቶኛልና ተቀጸፉ ልቤም እንደ ሳር ደረቀ ከጩኸቴ ድምፅ የተነሣ አጥንቶቼ ከሥጋዬ ጋር ተጣበቁ እንደ ምድረ በዳ እርኩም መሰልሁ። በፈረሰ ቤት እንዳለ እንደ ጉጉት ሆንሁ። ተጋሁ በሰገነትም እንደሚኖር ብቸኛ ድንቢጥ ሆንሁ። ጠላቶቼ ሁል ጊዜ ይሰድቡኛል፣ የሚያሳድዱኝም ተማማሉብኝ። አመድን እንደ እህል ቅም ያለሁና መጠጤንም ከንባዬ ጋር ቀላቅያለሁና ከቁጣህና ከመዓትህ የተነሣ አንስተኸኛልና ጥለኸኝም አልና፣ ዘመኖቼ እንደ ጥላ ዘን ብለዋል፣ እኔም እንደ ሳር ደርቅ ያለሁ አንተ ግን አቤቱ ለዘላለም ትኖራለህ፣ መታሰቢያህም ለልጅ ልጅ ነው። አንተ ተነስ፣ ጽዮንን ይቅር በላት፤ የምሕረቷ ጊዜ ነውና ዘመንዋም ደርሶአልና ባሪያዎችህም ድንጋዮቿን ወደዋልና ለመሬቷም አዝነዋልና። አቤቱ አሕዛብ ስምህን፣ ነገሥታትም ሁሉ ክብርህን ይፈራሉ። እግዚአብሔር ጽዮንን ይሰራታልና በክብሩም ይገለጣልና። ወደ ችግረኞች ጸሎት ተመለከተ፣ ልመናቸውንም አልናቀም። ይህ ለሚመጣ ትውልድ ይጻፍ፣ የሚፈጠርም ሕዝብ ለእግዚአብሔር እልል ይላል። እግዚአብሔር ከመቅደሱ ከፍታ ሆኖ ተመልክቶአልና፣ ከሰማይ ሆኖ ምድርን አይቶአልና፣ የእስረኞችን ጩኸት ይሰማ ዘንድ፣ ሊገደሉ የተፈረደባቸውን ያድን ዘንድ፣ የእግዚአብሔርን ስም በጽዮን ምስጋናውንም በኢየሩሳሌም ይናገሩ ዘንድ አሕዛብ በአንድነት በተሰበሰቡ ጊዜ መንግሥታትም ለእግዚአብሔር ይገዙ ዘንድ። በኃይሉ ጐዳና መለሰለት። የዘመኔን አነስተኛነት ንገረኝ። በዘመኔ እኵሌታ ትውሰደኝ፣ ዓመቶችህ ለልጅ ልጅ ናቸው። አቤቱ አንተ ከጥንት ምድርን መሠረት፣ ሰማያትም የእጅህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጐናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ። ዓመቶችም ከቶ አያልቁም። የባሪያዎችም ልጆች ይኖራሉ ዘራቸውም ለዘላለም ትጸናለች። መዝሙር አንድ መቶ ሦስት ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጐልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችም አደራረጉን። እግዚአብሔር መሐሪና ይቅርባይ ነው፣ ከቁጣ የራቀ ምሕረቱም የበዛ። ሁል ጊዜም አይቀስፍም፣ ለዘላለምም አይቈጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምሥራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል፣ ፍጥረታችንን እርሱ ያውቃልና። አቤቱ እኛ አፈር እንደሆንን አስብ። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል ነፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቀውምና። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው። ቃል ኪዳኑን በሚጠብቁ ትእዛዙንም ያደርጓት ዘንድ በሚያስቡ ላይ ነው። እግዚአብሔር ዙፋኑን በሰማይ ያዘጋጀ፣ መንግሥቱም ሁሉን ትገዛለች። ቃሉን የምትፈጽሙ ብርቶችና ኃያላን የቃሉንም ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊቱ ሁሉ ፈቃዱን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ። ፍጥረቶቹ ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። መዝሙር አንድ መቶ አራት ነፍሴ ሆይ እግዚአብሔርን ባርኪ አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ። ክብርን እና ግርማን ለበስህ። ብርሃንን እንደ ልብስ ለበስህ፣ ሰማይንም እንደ መጋረጃ ዘረጋህ። እልፍኙን በውኃ የሚሠራ ሰረገላውን ደመና የሚያደርግ በነፋስ ክንፍም የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል ለዘላለም እንዳትናወጥ ምድርን በመሠረቷ ላይ መሠረታት። በጥልቅ እንደ ልብስ ከደንሃት። በተራሮችም ላይ ውኆች ይቆማሉ። ከዘለፋህም ይሸሻሉ፣ ከነጎድጓድህም ድምፅ ይደነግጣሉ። ወደ ተራሮች ይወጣሉ፣ ወደ ቈላዎች ወዳዘጋጀላቸው ስፍራ ይወርዳሉ። እንዳያልፉትም ድንበር አደረክላቸው ምድርን ይከድኑ ዘንድ እንዳይመለሱ። ምንጮችን ወደ ቆላዎች ይልካል፣ በተራሮች መካከል ውኆች ያልፋሉ። የዱር አራዊትን ሁሉ ያጠጣሉ። የበረሃ አህያዎችም ጥማታቸውን ይረካሉ። የሰማይ ወፎች በእነርሱ ዘንድ ያድራሉ፣ በድንጋዩ ስንጥቅ መካከልም ይጮኻሉ። ተራሮችን ከላይ የሚያጠጣቸው ከሥራ ፍሬ ምድር ትጠግባለች። እንጀራን ከምድር ያወጣ ዘንድ ለምለሙን ለሰው ልጆች ጥቅም፣ ሳርንም ለእንስሳ ያበቅላል። ወይን የሰውን ልብ ደስ ያሰኛል፣ ዘይትም ፊትን ያበራል። እህልም የሰውን ጉልበት ያጠነክራል። የእግዚአብሔር ዛፎች እርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ። በዚያም ወፎች ይዋለዳሉ። የሽመላ ቤትም የእርሱ ጎረቤት ነው። ረጃጅም ተራራዎች ለዋላዎች፣ ድንጋዮችም ለሽኮኮዎች መሸሻ ናቸው። ጨረቃን ለጊዜዎች አደረገም፣ ፀሐይም መግቢያውን ያውቃል። ጨለማ ታደርጋለህ፣ ሌሊትም ይሆናል። በእርሱም የዱር አራዊት ሁሉ ይወጡበታል። የአንበሳ ግልገሎች ለመንጠቅ ሲደነቅ ይጮኻሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ፣ በየዋሻቸውም ይተኛሉ። ሰው ወደ ተግባሩ እስኪመሽም ድረስ ወደ ስራ ይወጣል። አቤቱ ሥራህ እጅግ ብዙ ነው፣ ሁሉም በጥበብ አደረግህ፣ ምድርም ከፍጥረት ተሞላች። ይህች ባህር ታላቅና ሰፊ ናት። በዚህ ስፍራ ቁጥር የሌለው ተንቀሳቃሽ ታላላቆችና ታናናሾች እንስሶች አሉ። በዚያ ጊዜ መርከቦች ይሄዳሉ። በዚያም ላይ የፈጠርኸው ዘንዶ ይጫወትበታል። ምግባቸውን በየጊዜው ተሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። በሰጣቸውም ጊዜ ይሰበሰባሉ። እጅህን ትከፍታለህ፣ ከመልካም ነገርም ይጠግባሉ። ፊትን ስትሰውር ይደነግጣሉ። ነፍሳቸውን ታወጣለህ ይሞታሉም፣ ወደ አፈራቸውም ይመለሳሉም። መንፈስህን ትልካለህ ይፈጠራሉም፣ የምድርንም ፊት ታድሳለህ። የእግዚአብሔር ክብር ለዘላለም ይሁን፣ እግዚአብሔር በስራው ደስ ይለዋል። ምድርን ያያል፣ እንድትንቀጠቀጥም ያደርጋል። ተራሮችን ይዳስሳል ይጤሳሉም። በሕይወቴ ሳለሁ ለእግዚአብሔር እቀኛለሁ፣ ለአምላኬም በምኖርበት ዘመን ሁሉ እዘምራለሁ። ቃሌ ለእርሱ ይጣፍጠው፣ እኔም በእግዚአብሔር ደስ ይለኛል። ኃጣን ከምድር ይጥፉ፣ ዓመፀኞች እንግዲህ አይገኙ። ነፍሴ ሆይ እግዚአብሔርን ባርኪ። ሀሌሉያ። መዝሙር አንድ መቶ አምስት እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብም ሥራውን አውሩ። ተቀኙለት፣ ዘምሩለት ተአምራቱንም ሁሉ ተናገሩ በቅዱስ ስሙ ተጓደዱ እግዚአብሔርን የሚፈልግ ልብ ደስ ይበለው እግዚአብሔርን ፈልጉት ትጸናላችሁ ሁል ጊዜ ፊቴን ፈልጉ ባሪያዎቹ የአብርሃም ዘር ለርሱ የተመረጣችሁ የያዕቆብ ልጆች ሆይ የሰራትን ድንቅ አስቡ ተአምራቱን የአፉንም ፍርድ እርሱ እግዚአብሔር አምላካችን ነው ፍርዱ በምድር ሁሉ ላይ ቃል ኪዳኑም ለዘላለም እስከ ሺህ ትውልድ ያዘዘውን ቃሉን አሰበ ለአብርሃም ያደረገውን ለይስሐቅም የማለውን ለያዕቆብ ሥርዓት እንዲሆን ለእስራኤልም የዘላለም ኪዳን እንዲሆን አጸና። እንዲህም አለ፣ ለአንተ የከናንን ምድር የርስታችሁን ገመድ እሰጣለሁ። ይህም የሆነው እነርሱ በቁጥር ጥቂቶች ሰዎች እጅግ ጥቂቶችና ስደተኞች ሲሆኑ ነው። ከሕዝብ ወደ ሕዝብ ከመንግሥትም ወደ ሌላ ሕዝብ አለፉ። የቀባኋቸውን አትዳስሱ በነቢያቴም ክፉ አታድርጉ ብሎ ሰው ግፌ ያደርግባቸው ዘንድ አልፈቀደም። ስለ እነርሱም ነገሥታትን ገሠጸ። በምድር ላይ ራብን ጠራ፣ የእህልን ኃይል ሁሉ ሰበረ። በፊታቸው ሰውን ላከ፣ ዮሴፍ ለባርነት ተሸጠ። እግሮቹም በእግር ብረት ደከሙ፣ እርሱም በብረት ውስጥ ገባ። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። ንጉሥ ላከ ፈታውም፣ የአሕዛብን አለቃ አስፈታው። የቤቱ ጌታ የጥሪቱ ሁሉ ገዢ አደረገው። አለቆቹን እንደ ፈቃዱ ይገሥጽ ዘንድ ሽማግሌዎቹንም ጥበበኞች ያደርጋቸው ዘንድ። እስራኤልም ወደ ግብፅ ገባ፣ ያዕቆብም በካም አገር ተቀመጠ። ሕዝቡንም እጅግ አበዛ፣ ከጠራቶቻቸውም ይልቅ አበረታቸው። ሕዝቡን ይጠሉ ዘንድ በባሪያዎቹም ላይ የተናኰሉ ዘንድ ልባቸውን ለወጠ። ባሪያውን ሙሴን የመረጠውንም አሮንን ላከ። የታምራቱን ነገር በላያቸው ድንቁንም በካም አገር አደረገ። ጨለማን ላከ ጨለመባቸው። በቃሉም ማመፁ ውሃቸውን ወደ ደም ለወጠ። አሶቻቸውንም ገደለ። ምድራቸው የንጉሶቻቸውን ቤቶች በጓጉንቸር ሞሉ። ተናገረ የውሻ ዝንብ ትንኝም በዳርቻቸው መጡ። ዝናባቸውን በረዶ አደረገው። እሳትም በምድራቸው ተቃጠለች። ወይናቸውንም በለሳቸውንም መታ። የአገራቸውንም ዛፍ ሁሉ ሰበረ። ተናገረ፣ አንበጣም ስፍር ቁጥር የሌለውም ኩብኩባ መጣ። የአገራቸውንም ለምለም ሁሉ በላ፣ የምድራቸውንም ፍሬ በላ። የአገራቸውንም በኩር ሁሉ የጉልበታቸውን መጀመሪያ ሁሉ መታ። ከወርቅና ከብርም ጋር አወጣቸው፣ በወገናቸውም ውስጥ ደዌ አልነበረም። ፈርተዋቸው ነበርና ግብፅ በመውጣታቸው ደስ አላት። ደመናን ለመሸፈኛ ዘረጋባቸው እሳትንም በሌሊት ያበራላቸው ዘንድ ዘረጋ። ለመኑ ድርጭትንም አመጣላቸው የሰማይንም እንጀራ አጠገባቸው። አለቱን ሰነጠቀ፣ ውሃውም ፈሰሰ፣ ወንዞች በበረሃ ሄዱ። ለባሪያው ለአብርሃም የነገረውን ቅዱስ ቃሉን አስቦአልና ሕዝቡንም በደስታ የተመረጡትንም በእልልታ አወጣ። የአሕዛብንም አገሮች ሰጣቸው፣ የወገኖችንም ድካም ወረሱ። ሕጉን ይጠብቁ ዘንድ ሥርዓቱንም ይፈልጉ ዘንድ። ሃሌሉያ።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 የሚኖሩበትንም ከተማ መንገድ አላገኙም። ተራቡ ተጠሙም፣ ነፍሳቸውም በውስጣቸው አለቀች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። ወደሚኖሩበት ከተማ የሄዱ ዘንድ የቀና መንገድን መራቸው። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱም እግዚአብሔርን ያመስግኑ። የተራበችን ነፍስ አጥግቦአልና፣ የተራቆተችንም ነፍስ በበረከት ሞልቶአልና።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 ሴኬምንም እካፈላለሁ የሱኮትንም ሸለቆ እሰፍራለሁ። ገላድ የእኔ ነው ምናሴም የእኔ ነው። ኤፍሬምም የራሴ መጠጊያ ነው። ይሁዳ ንጉሴ ነው። ሞዓብ መታጠቢያዬ ነው። በኤዶምያስ ላይም ጫማዬን ዘረጋለሁ። ፍልስጤም ይገዙልኛል። ወደ ጽኑ ከተማ ማን ይወስደኛል? ማንስ እስከ ኤዶምያስ ይመራኛል? አቤቱ የጣልኸን አንተ አይደለህምን? አምላክ ሆይ ከሠራዊታችን ጋር አትወጣም። በመከራችን ረድኤትን ስጠን፣ የሰውም ማዳን ከንቱ ነው። በእግዚአብሔር ኃይልን እናደርጋለን፣ እርሱም የሚያስጨንቁንን ያዋርዳቸዋል። መዝሙር አንድ መቶ ዘጠኝ አምላክ ሆይ ምስጋናዬን ዝም አትበል፣ የኀጢአተኛ አፍና የተንኰለኛ አፍ በላይ ተላቀውብኛልና፣ በሽንገላ አንደበትም በላይ የተናገሩ ተናገሩ። በጥል ቃል ከበቡኝ፣ በከንቱም ተሰለፉብኝ። በወደድኋቸው ፈንታ አጣሉኝ፣ እኔ ግን እጸልያለሁ በመልካም ፈንታ ክፉን በወደድኋቸውም ፈንታ ጠላትነትን መለሱልኝ። በላዩ ኃጢአተኛን ሹም ሰይጣንም በቀኙ ይቁም። በተማዋገተም ጊዜ ተረድቶ ይውጣ። ጸሎቱም ኃጢአት ትሁንበት። ዘመኖቹም ጥቂት ይሁኑ፣ ሹመቱንም ሌላ ይውሰድ። ልጆቹም ድሀ አደግ ይሁኑ፣ ሚስቱም መበለት ትሁን። ልጆቹም ተናውጠው ይቅበዝበዙ ይለምኑም፣ ከስፍራቸውም ይባረሩ። ባለ ዕዳም ያለውን ሁሉ ይበርብረው። እንግዶችም ድካሙን ሁሉ ይበዝብዙት። የሚያግዘውንም አያግኝ። ለድሀ አደግ ልጆቹም የሚራራ ይኑር። ልጆቹ ይጥፉ፣ በአንድ ትውልድ ስሙ ይደምሰስ። የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። በእግዚአብሔር ፊት ሁሉ ጊዜ ይኑሩ፣ መታሰቢያቸው ከምድር ይጥፋ። ምሕረትን ያደርግ ዘንድ አላሰበምና፣ ችግረኛን ምስኪንን፣ ልቦ የተሰበረውንም ሰው ይገደለ ዘንድ አሳደደ።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 ምሕረትህ መልካም ናትና አድነኝ። እኔ ችግረኛ ምስኪንም ነኝና ልቤም በውስጥ የደነገጠብኝ። እንዳለፈ ጥላ አለቅሁ እንደ አንበጣም ረገፍሁ። ጉልበቶቼ በጾም ደከሙ ሥጋዬም ቅቤ በማጣት ከሳ። እኔም በእነርሱ ዘንድ ለነውር ሆንሁ፣ ባዩኝ ጊዜ ራሳቸውን ነቀነቁ። አቤቱ አምላኬ እርዳኝ፣ እንደ ምሕረትህ ማድነኝ። አቤቱ እጅህ ይቺ እንደሆነች አንተም ይቺን እንዳደረግህ ይወቁ።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 ያበዛል። በሰፊ ምድር ላይ ራሶችን ይቀጠቅጣል። በመንገድ ከፈሳሽ ውኃ ይጠጣል። ስለዚህ ራስ ከፍ ከፍ ይላል።